ቲክቶክ ላይ ያለው ሰው የሚያስተምራቸው ትምህርት መሬት ላይ ካለው ኦርቶዶክስ ጋር የተለየ ነው። እኔ ስንቴ ልናገር? ይህን ማለት አዳዲስ ትምህርት ነው እያመጡባቸው ያለዎች። በመጽሐፍ ቤት ውስጥ አልገቡም። በጉባኤ ቤት ውስጥ አላለፉም። ንባብ ቤት እንኳን ምንም የሚያውቁት ነገር የለም። ራሱ ዲያቆን ያልነበሩ ትምህርት ያልተማሩ፣ ውዳሴ ማርያምን በግዕዝ የማያውቁ ግዕዝ ማንበብ ምን እንደሆነ እንኳን የሚወርደውን የሚጠብቀውን የሚላለውን እንኳን አይደለም። ግዕዝ አካባቢ ይፈሩጣል ራሱ ግዕዝን እንዲህ አይነት ሰዎች ናቸው የተቆጣጠሩት። ቲክቶክ ላይ መጥተው የተቆጣጠሩት፣ ምንም ዕውቀት የሌላቸው የውጭ መጽሐፍ ያነባሉ። የሚያነቡት የማንን ነው? የምስራቅ ኦርቶዶክስ። አይ ሊሳሳት ይችላል የሃይማኖት መከራከሪ አይሆንም ይሏቸዋል። አንድ ሰው ገድል ሳያምን ተአምር ሳያምን ድርሳን ሳያምን ኦርቶዶክስ መሆን ይችላል? አዎ ይችላል ይላሉ እነዚህኞቹ። መሬት ላይ ያሉት ደግሞ ነው አትችልም፣ ከቤተክርስቲያን ትባረራል። በመቋሚያ ነው የሚቀጠቅጡ፣ በመቋሚያ ነው በነጸናጸል ጭንቅላት ጭንቅላት የሚፈነክትህ እንዲህ አይነት ነገር የለም። በመቋሚያ ያንቆራድደዋል። እስቲ ገድልና ተአምር አልቀበልም ብለህ ቤተክርስቲያን ውስጥ ውስጥ ግባና እስቲ ቁጭ በል ገድልና ተአምር አልቀበልም ድርሳን አልቀበልም ብለህ ቁጭ በል እስቲ እንትን በል። የለም እንደዚህ በመቋሚያ ነው የሚያንቆራጥጡ፣ በፀናፅል ነው ጭንቅጭንቅላትን የሚፈነክቱ። ራሱ ባለ አይሸውዷችሁ፣ ሁለት እምነት የለም። ከዛ በኋላ ኦርቶዶክስ ከሆንክ በኋላ ከተጠመከ በኋላ ገድል ላይ ጥያቄ ቢኖርብህ በቃ ትውጣት አለ እንጂ መውጣት አትችልም። ትውቅ እንዴት ይኖራል? ስጋ ቁርበት ብቻውን እንዴት ነው የሚያውቀው? ራሱ አባቱ እንዴት ነው የሚያውቀው? ዮሐንስ ወንጌል ስምንት አርባ ላይ ደግሞ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ አለ። መስማት የሚችል ነገር ስጋ ብቻውን እንዴት መስማት ይችላል? ስጋ ብቻ ከሆነ የሚሰማ ከሌላ አካል ነው እየሰማ ያለው የሚናገረዋል አብ እንደነገረኝ እናገራለሁ አለ። አብ እንዳዘዘኝ እንደዚሁ አደርጋለሁ አለ። እና እነዚህ እንደዚህ አይነት ጥቅሶች ሲመጡ በጣም መጨረሻ ላይ መጨረሻ ጥቅስ ምንድነው የሉቃስ ወንጌል 2346 ላይ ያለው ጥቅስ ነው። በውስጡ ያለው መንፈስ አብ ነው ብሎ ያምናሉ ኒሰሶች። ኢየሱስ ደግሞ ምናለ መንፈሴም በእጅ አደራ አሳልፍ ይሰጣለዋል ኑማ ኑማ ኑማ ኑማ ነው የሚለው ኑማ ማለት መንፈስ ነው ማይ ስፒሪት ነው የሚለው ስለዚህ አብን ነው ለአብ አሳልፎ የሰጠው። መዝሙረ ዳዊት መራፍ አንድ መቶ አስር ቁጥር አንድ ላይ እግዚአብሔር ጌታዬን ጠላቶች የእግር መረግጃ ስከረስ በቀኝ ተቀመጥ ይላል። ማን ነው ለማን የሚናገረው? ማን ነው ተቀመጥ የሚለው የሚያወራው? ማን ነው እያወራ ያለው? ማርቆስ አንድ አስራ አንድ ላይ የምወዳ ልጄ አንተነህ፣ በአንተ ደስ ይለኛል አለው። አንተ እያለ የሚያወራው ማንን ነው? እግዚአብሔር የሆነ የማያዳምጥ የሆነ ስጋ ብቻ፣ ቁርበት ብቻ፣ ቆዳ ብቻ። ዮሐንስ ወንጌል 17 ላይ መተኛ አምላክ ብቻ ነው እንኳ አንተን እያለ የሚያወራው ማንን ነው? አንተ እያለ የሚያወራው ኢየሱስ ማንን ነው? አንተ እያለ የሚያወራው ያወራሉ፣ ዲያሎግ ያደርጋሉ። እና የሊሰስ ትምህርት ፈን ነው፣ የምር ለመናገር ማለት ነው። እና እግዚአብሔር አንድ ነው፣ አዎ ምናምን ይለዋል። እሱም አብ ነው፣ በቃ ይለዋል። ከዛ ወልድ ምንድነው ስትላቸው ስጋ ብቻ ነው ይለዋል። ቁርበት ነው የሆነ ቃሉን ስጋ አድርጎ ነው እና ከማርያም ምንም የወሰደው ነገር የለም። ስለዚህ ስጋ የተፈጠረ አይደለም ይለዋል። የተፈጠረ ነው ምናምን ካልካቸው ራይ ላይ ልኔት ይመለካ ይለዋል። ራይ ላይ ሲመለክም አይታይም እራሱ አልተመለክም፣ ግን እንደዛ ይሏቸዋል፣ ሲያደናግሯቸው ማለት ነው። እነዚህኞች ደግሞ የባሰ ናቸው። ፈጣሪና ፍጡር ነው ብሎ የሚሉት እና ፍጡር ነው ፍጡርነቱ ይመለካል መለኮ ስላለው ኦርቶዶክስም አሁን ደግሞ ፕሮቴስታንቶችም ጀምረዋል እንደዛ ይለን ነገር ይህን ይመስላል። ሙስታዛ አሰላሙ አለይኩም ወረህመቱላሂ ወበረካቱ ሰዛረቡ ሰላም የዛሬው የዛሬው ይለያል። ማሻላ ጊዛኩላ ር እያዳመጥን ነው እየተመር ነው ነገረ ክርስቶስ እንደዛ ነው። እንደውም አሁን አሁን ያነሳውን በተለይ የፕሮቴስታንቶች አቋም የፕሮቴስታንቶችን አቋም አሁን ያነሳውን፣ ትላንትና እነዚህ የነያዲ ይ በምትባል እሷ ቤት ገብቼ ነበር እና እያወራን ሙስሊሞች ስለ ኢየሱስ እንደኛ ሰው ነው ብላችሁ የምታምኑ ፍ አዎ እኛ አላ በታምር የማርያምን እንቁላል ፈርትራይዝ እንዲሆን አድርጎ በዛ መንገድ ነው የተወለደው ብለን ነው የምናምነው ብዬ ተናገርኩ እና ፕሮቴስታንቶችን ተመሳሳይ አንተ ያልከውን ሲል ነበር ማለት እንትን ባህሪን ነው እንጂ ፐርሰን አንድ ፐርሰን ያለው ዲቫይን ፐርሰን ብቻ ነው ሲል ጠይቄው ነበረ። ኢየሱስ የሚለው ስም የፐርሰን ስም ነው ወይስ የኢሴንሱ ነው ስል የፐርሰን ነው ኢየሱስ የተባለው ከማርያም የምትወልደው ልጅ ነው አደለ ወይ አልኩት። ፕሮቴስታንቱ ኦርቶዶክሱም ነበረ አዎ አለ። ታዲያ ያ ልጅ ከማርያም እንቁላል የተገኘ ነው ወይስ አይደለም ስለው መመለስ ከበዳቸው ሁለቱ ሁለቱም መመለስ ከማርያም ከእንቁላሏ ካልመጣ ያን እንቁላልን ኢየሱስ ምንለው ከሆነ ሰዋዊ ፐርሰንን እንዴት ነው ሰውነቱን ፐርሰን ማንለው? ባህሪን ብቻ ወሰደ ምንለው? እያልኩ ስጠይቃቸው ነበር። ሐዋርያቶችም ሲጠይቋቸው ነበር። እና ከማርያም ዘር ተካፈለ ካሉ በኋላ ያዘሩ ነው ሰው የሆነው። ያን ሰው ደግሞ ኢየሱስ ተብሎ ፐርሰናል ስም ከተሰጠው ሰዋዊ ፐርሰን አይደለም ማለት አይከብዱም። ትንሽ ግሬ የተጋባ ትምህርት ነው። አዎ ሉቃስ ወንጌል ማን ነው? ዘፍጥረት ምዕራፍ ሁለት ቁጥር 22 እና 23ን በደንብ የያዘው ለግዚአብሔር እግዚአብሔር አምላክም ከአዳም የወሰዳትና አንዲት አንዲት አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ ይቺ አጥንት ከአጥንቴ ስጋዬ ከስጋናትና ከወንድ ተገኝታለች እና ይላል አሁን የተገኘችው አጥንት ነው የወሰደው። አጥንት ወስዶ ግን የሰው ማንነት የላትም። የሰው ማንነት የላትም ወይ ምንነት ብቻ ነው ያላት። አላት ከየት ነው የተገኘው? ማንነቷ፣ ምንነቷም ከየት ነው የተገኘው? ከአዳም ከአዳም ነው የተገኘው። የሉቃስ ወንጌል ምዕራፍ አንድ ቁጥር አርባ ሶስት ላይ ምንድን ነው የሚለው? አንቺ የተባረክሽነሽ የማዕፀንሽን ፍሬ ምን ያለ ነው ይላል? የተባረከ ነው ይላል። የማፀኗ ፍሬ ማን ነው? ኢየሱስ ነው። ፍሬ ነው ራሱ እንቁላል ነው ራሱ። እንቁላሉ ፍሬ ነው የሚለው እንቁላሉን ነው ፍሬ የሚለው። ፍሬ የሚለው እንቁላሉን ነው። እንቁላሉ ግን ምን የለውም ምን የለውም። ሲፈጠር ስፐርም የለውም። ልዩነቱ እሱ ነው። በቁርአን ላይም እንደዛ ነው የሚናገረው ሱረቱ ላል ኢምራን ምዕራፍ 3 ቁጥር 36 ላይ እርሷንና ዝርያዋን ዘራ ዝርያዋን ዝርያዋን ይሄን ክሮሞዞኑን ከተረገመው ሴጣን በአንተ ባንተ ተጠብጠብቃለው ዘር ነው የማርያም ዘር ነው። ያ ዘር ግን ምን ምን የለውም ስፐርም ሲል የለውም። ከማርያም ነው የተገኘው። ራሱ ማለት ከማርያም ነው የተገኘው። አደምን እንደፈጠረ ማነው ሐዋን ከአደም ሲፈጥር ምንም አይነት ዘር የለውም። የወንድም የሴትም ዘርም የለውም። እንደውም የእሱ የሚገርመው እሱ ነው። አጥንቱን ነው ሰው ያደረገው። ስለዚህ እንቁላሉን ሰው ማድረግ ችሏል። ማንነትም ምንነትም ያለበት ማለት ነው። በነገራችን ላይ አቃኒም የሚባል ትምህርት አለ። ምናልባት ሰምተህ እንደሆነ አላውቅም። አቃኒም ማለት አብ፣ ወልድ፣ መንፈስ ቅዱስ፣ ሶስት አቃኒም ነው ያላቸው ሃይማኖተ አበው ምዕራፍ 13 ቁጥር 6 ላይ ያው የእግዚአብሔር አቃኒም ስሞች ናቸው። አቃኒም ማለት በግዕዝ ነው፣ ቁኖማ ማለት ነው። በአርማይስጥ እቁኑም ከሚል ነው ከአረብኛ ቃል የመጣው። እቁኑም ማለት ኢፖስታቲስ ማለት ነው። ሂፖስታቲስ ምን ምንለው ማለት ነው። አካላት ሶስት ሂፖስታቲሶች አሉ። ሂፖስታቲስ ይባላል በግሪክ ማለት ሂፖስታቲስ ወይም ሂፖስታቲስ ይባላል። ሃይማኖት አቦ ምዕራፍ 13 ቁጥር 6 ላይ እግዚአብሔር ሶስት አቃኒሞች አሉት ነው የሚለው። የእግዚአብሔር አቃኒም ስሞች ናቸው። ስሞቹ አቃኒም ናቸው። የአቃኒም ትርጓሜው ምን ማለት ነው አለ አካል ማለት ነው ብሎ ነው ያስቀመጠው፣ ሃይማኖት አቦ ላይ ማለት ነው። ከዚህ የተነሳ ኢየሱስ የኦርየንታል ኦርቶዶክስ ትምህርት ሃይማኖት አቦ ምዕራፍ 94 ቁጥር 13 ላይ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ሆነ ብለው ነው ኦርቶዶክሶች የሚያምኑት በኤፌሶን ጉባኤ ውስጥ አካል ሲባል እኔ የሚለው ማንነት ነው እንጂ የሆነ ቁርበትና ቅርፊት ሼሉ አይደለም እራሱ እንትን ላይ ስትመለከተው ሃይማኖተ አበው ምዕራፍ 13 ቁጥር 8 ላይ በመለኮት የአካል አራተኛ የባህሪ ሁለተኛ የተጨመረ አይደለም አለ እራሱ ማለት አካሉ ከአካሉ ጋር ተዋህዷል ባህሪው ከባህሪው ጋር ተዋህዷል ብሎ ነው የሚያምኑት ተዋህዶ የሚባሉት ሚያፊዚስ የሚባሉት አሁን ግን ቲክቶክ ላይ እንዳለ ኦርቶዶክሶቹ በአጠቃላይ አንድ ሰው ነው መጥቶ የበከላቸው። አንድ ቀን ዓይናቸው ይገለጣል። አንድ ቀን ዓይናቸው ይገለጣል። እኔ ለዲያቆን በረከት አዝመራው ራሱ ነግሬያቸዋለሁ። እየጠጡ ያሉት እየተመገቡ ያሉት የምስራቅ ኦርቶዶክስን ትምህርት ነው፣ ከሌ ከሌ የሚያስተምረው ትምህርት ይሄን ነው ብዬ ተናግሬያለሁ። አይታወቃቸውም። ምስቲን የነቁ አይደለም። ራሱ የምስራቅ ኦርቶዶክስን ትምህርት እንዳለ አድርጎ ነው እንትን የሚሉት። ራሱ የክርስቶስ ከማርያም አካልን አልወሰደም ብለው የሚያምኑ ናቸው የምስራቅ ኦርቶዶክሶች። ዲያፊዚስ ናቸው። ኢየሱስ አንድ ፐርሰን ነው አንድ አካል ነው ያለው። ዲቫይን ፐርሰን ብቻ ነው ከማርያም የወሰደው ባህሪ ብቻ ነው አካልን አልወሰደም ብሎ የሚያምኑ ሰዎች ናቸው። እንዳለ እንትን ብሎ ማለት ነው። ነግራቸዋለሁ፣ ለዲያቆን በረከት አዝመራው በደንብ ነው የነገርኳቸው። ትምህርታችሁ ወደ ምስራቅ ኦርቶዶክስ እየሄደ ነው፣ እንዲህ ብላችሁ ነው ወይ የምታምኑት ስላቸው ነው እሳቸው ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ብሎ ነው የሚያምኑት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የግብፅ፣ የሶሪያ፣ የአርመን እና የህንድ ኦሪየንታል የሚባሉ ቸርቾች እህታማቾች የሚባሉት ከበኒቅያ ጉባኤ ላይ የተወገዙት በዲዮስቆሮስ የተነሳ የተወገዙት ትምህርታቸው ሚያ ፊዚስ የሚባለው ትምህርት ነው። ሚያ ማለት አንድ ማለት ነው። ፊዚስ ማለት ባህሪ ነው። ምንታዊ አይደለም፣ ተዋህዶ የሚል ነው ትምህርት ያላቸው የምስራቅ ኦርቶዶክሶች የሚባሉት ግሪክ፣ ሩሲያ፣ ሰርቢያ፣ ቡልጋሪያ ሮማንያ የመሳሰሉ በአጠቃላይ የሚያስተምሩት ልክ እንደ ካቶሊክ ሁለት ባህሪ ነው የሚያስተምሩት። ምንታዌ ነው ዲያፊዚስ ነው የሚያስተምሩት። አሁን ምን እያደረጓቸው ነው ያሉት? ኢየሱስ አንድ አካል ነው ያለው ከማርያም ያመጣውን አካል አዲስ ትምህርት ነው። እንደውም ከምስራቅ ኦርቶዶክስም ለየት ይላል። እነዚህ ደግሞ አንድ አካል ነው ያለው ከማርያም የወሰደው ምንም አካል የለም። ከማርያም የወሰደውን ባህሪ በባህሪው ላይ ኮምፖስት አደረገው ተዋሃደ ብሎ ነው የሚያምን። እነዛ ደግሞ ሁለት ባህሪ ነው በአንድ አካል ውስጥ ሁለት ባህሪ ነው ያለው። የመጀመሪያ የነበረውን የኤፌሶንን ጉባኤ የነበረውን እንትን ሽረውት ማለት ነው፣ የኬልቄዶን ጉባኤ ማለት ነው። ስለዚህ እየጠጡ ያሉት ያንን ነው ራሱ ማለት ነው። የምስራቅ የኦርየንታል ኦርቶዶክሶች የሚያምኑት እንደኛ እንደ ሙስሊሞች ነው። እኛ ሙስሊሞች ከማርያም የወሰደው ኢየሱስ ባህሪን ብቻ አይደለም አካልንም ጭምር ነው የሚወሰደው። ራሱ ኢየሱስ ሙሉ የሰው ማንነትም ምንነትም አለው። የምስራቅ ኦርቶዶክሶች፣ ፕሮቴስታንት እና ካቶሊክ የሚያምኑት ኢየሱስ ከማርያም የወሰደው አካልን ሳይሆን ባህሪም ብቻ ነው። የሰው አካል የለውም፣ የሰው ባህሪ ብቻ ነው ያለው ብሎ ነው ያምኑ። እንደዛ ከሆነ ጎደሎ ነው፣ ኢየሱስ ሙሉ ሰው አይደለም፣ ፍጹም ሰው የሚባለው ትምህርት ልክ አይደለም። እና ኦርቶዶክሶች፣ ዌክፕ ንቁ! ቲክቶክ ላይ ያለው ሰው የሚያስተምራችሁ ትምህርት መሬት ላይ ካለው ኦርቶዶክስ ጋር የተለየ ነው። እኔ ስንቴ ልናገር? ይህንን ማለት አዳዲስ ትምህርት ነው እያመጡባቸው ያለዎች በመጽሐፍ ቤት ውስጥ አልገቡም? በጉባኤ ቤት ውስጥ አላለፉም ንባብ ቤት እንኳን ምንም የሚያውቁት ነገር የለም ራሱ ዲያቆን ያልነበሩ ትምህርት ያልተማሩ ውዳሴ ማርያምን በግዝ የማያውቁ ግዝ ማንበብ ምን እንደሆነ እንኳን የሚወርደውን የሚጠብቀውን የሚላለውን እንኳን አይደለም ግዝ አካባቢ ይፈሩጣል ራሱ ግዝ እንዲህ አይነት ሰዎች ናቸው የተቆጣጠሩት ቲክቶክ ላይ መጥተው የተቆጣጠሩት ምንም እውቀት የሌላቸው የውጭ መጽሐፍ ያነባሉ የሚያነቡት የማንን ነው የምስራቅ ኦርቶዶክስን የምስራቅ ኦርቶዶክስን ትምህርት አጥንተው ምን ብለው ምናምን የእሱን አርጊመንት ነው የሚጠቀሙት ለፕሮቴስታንት ከዛ ምን ስትሏቸው ገድል አንቀበልም ይሏቸዋል። ተአምር አንቀበልም ይሏቸዋል። አይ ሊሳሳት ይችላል የሃይማኖት መከራከሪያ አይሆንም ይሏቸዋል። አንድ ሰው ገድል ሳያምን ተአምር ሳያምን ድርሳን ሳያምን ኦርቶዶክስ መሆን ይችላል? አዎ ይችላል ይላሉ። እነዚህኞቹ መሬት ላይ ያሉት ደግሞ ነው አትችልም፣ ከቤተክርስቲያን ትባረራል። በመቋሚያ ነው የሚቀጠቅጡ፣ በመቋሚያ ነው በነጸናጸ ጭንቅላትን ጭንቅላት የሚፈነክትህ። እንዲህ አይነት ነገር የለም በመቋሚያ ያንጎራድደዋል። እስቲ ገድልና ተአምር አልቀበልም ብለ ቤተክርስቲያን ውስጥ ውስጥ ግባና እስቲ ቁጭ በል፣ ገድልና ተአምር አልቀበልም ድርሳን አልቀበልም ብለ ቁጭ በለ እስቲ እንትን በል። የለም እንደዚያ፣ በመቋሚያ ነው የሚያንቆራጥጡ፣ በፀናፅል ነው ጭንቅጭንቅላትን የሚፈነክቱ። ራሱ ባልድ አይሸውዷችሁ፣ ሁለት እምነት የለም። ከዛ በኋላ ኦርቶዶክስ ከሆንክ በኋላ ከተጠመክ በኋላ ገድል ላይ ጥያቄ ቢኖርብህም በቃ ትውጣታለህ እንጂ መውጣት አትችልም። መጀመሪያ ጥያቄ እንዲመል ስለ ገድል ጥያቄ ያለን ስትላቸው፣ አይ ስለ ገድል የሃይማኖት መከራ መከራከሪያ አይደለም፣ ጥያቄ ነው ያለን። ክርክር ውስጥ ምን አስገባ? በዶግማ እንወያያለን ችግር የለውም። ለክርክር ግን ጥያቄ ያለን፣ ገድል ላይ ጥያቄ ያለ። አይ ገድል አይነካ ሊሳሳት ይችላል ገድል በገድል ማንም ግዴታ አይደለም። አንድ ሰው ኦርቶዶክስ ደግሞ የምስራቅ ኦርቶዶክስ የምስራቅ ኦርቶዶክስ ትምህርት ነው እየጠጡ ያሉት፣ እና ይህን ይመስላል። አው ስታድ ሌላው እንትን አሁን ያልከውን ነገር በጣም የገረመኝ ትምህርት፣ እነዚህ ኦሊጂሶች ማርያም በቃ እናቱ ልክ እንደ እንጀራ እናቱ ናት አለችኝ፣ በድፍረት ልክ ዮሴፍ የእንጀራ አባት እንደሚባለው የእንጀራ ነው። በዚህ ድረስ ይርቃሉ ማለት ነው። ኦሊጂሶች ማዕፀን ተከራይቶ ነው ተከራይቶ ነው ያለው፣ ልክ እንደዛ ነው አለ፣ ልክ እንደዛ ነው ያለችኝ። ካለ እናቱ ናት፣ አው እናቱ ናት። ግን እናቱ ሲባል ባዮሎጂካል አይደለችም። ኢየሱስም አባቱ ተብሎ የለ ራሱ የዳይ ልጅ የአብርሃም ልጅ ተብሏል። ግን የአብርሃም ልጅ የዳይ ልጅ ስቆጥሮ ዮሴፍ ጋር ነው የሚያቆመው። ሉቃስ ማቴዎስ። አንድ አንድ ኢየሱስ ማርያም የዳይ ዘር ናት የሚል አለ ባይብል ላይ። ቻሌንጅ የሚያደርጉ እሱን ነው አለ። ማርያም የዳይ ዘር ናት የሚል የለም። የዳይ ዘር ማን ነው? ማርያም ናት? ዮሴፍ ነው። ዮሴፍ የዮሴፍ ልጅ ተብሏል። ኢየሱስ ዮሴፍ ልጅ ተብሏል። ኢየሱስ የዮሴፍም ልጅ ተብሏል። ኢየሱስ ግን ሊትራሊ አይደለም። አይሁዶች ባህል አላቸው፣ በእንጀራ አባት ዘር የመቁጠር ባህል አላቸው። ባህል ነው ሲሉ እንጂ እንደዚህ አይነት ባህል አላቸው። አባት አይደለም። ባዮሎጂካል ቢሆን ኖሮ አዎ፣ አላቸው። አይ እኮ በእንጀራ አባት፣ በእንጀራ አባት የመቁጠር ባህል አላቸው። በእንጀራ አባት በኩል ዘር ይቆጥራል። የለም፣ እንደዚህ የሚባል ነገር የለም እኮ የማርያም የዘራረግ የት አለ። የለም እኮ ሉቃስ ላይ የምታገኘው የማርያም ነው ይለዋል። ግን ሉቃስም ማቴዎስም ላይ ያለው የዮሴፍ ነው። ስለዚህ ዳዊት ዘር የሚባለው እኮ ሳክስ ነው ማለት ነው። የዳዊት ዘር፣ አንድ ጥያቄ ተጠይቀህ። ዘሩባቤል የሚባል ሰው ታውቃለህ? አዎ፣ ዘሩባቤል ማለት ነው ቃሉን ትርጉም የሚነግረኝ ሰው አለ እዚህ ጋር? ጎበዝ የሆነ ሰው ዘሩባቤል የሚባለው ዘሩባቤል የስሙ ትርጉም ጎበዝ የሆነ ሰው ምናልባት የአቤል ዘር ለማለት አይደለም። ባቤል ማለት ባቢሎን ማለት ነው። የባቢሎን ዘር ማለት ነው። ትርጉሙ የባቢሎን ዘር ማለት ነው። ግን ዘሩባቤል የባቢሎን ዘር ነው ወይስ ባቢሎኑስ ስለተወለደ ነው? የባቢሎን ዘር የተባለው ባቢሎኑስ ስለተወለደ ነው እንጂ አይደለም። እስራኤላዊ ነው፣ ባቢሎናዊ አይደለም። ግን የባቢሎን ዘር ለምን ተባለ? ባቢሎኑስ ስለተወለደ ነው እንጂ የባቢሎን ዘር የተባለው ሊትራሊ የባቢሎን ዘር አይደለም፣ ራሱ ዝርያው የእስራኤል ዘር ነው። ነገር ግን እዛ ስለተወለደ ነው። ስለዚህ ኢየሱስ የተወለደው የት ነው? የዳዊት ቤት ውስጥ ነው የተወለደው። ስለዚህስ ምን ይሆናል? የዳዊት ዘር የተባለው የዳዊት ቤት ውስጥ ስለተወለደ ነው እንጂ የዳዊት ዘር ሊተራል አይደለም። እንዲህ ነው የሚያመጡልን። ግልጽ ነው። ኦኬ። ስለዚህ ማስረጃ አላቸው ማለት ነው። እንዴ አላቸው። ሁለተኛው ሰው ከሰማይ ነው ይለል። እንዴ ሁለተኛ ቆሮንቶስ 15 47 ላይ የፊተኛው ሰው ከመሬት መሬት አይል ይላል፣ ሁለተኛው ሰው ከሰማይ ነው ይላል። ሰው ነው የሚለው እኮ አምላክ አይደለም። ሁለተኛው ሰው ከሰማይ ነው ይላል። ዮሐንስ ወንጌል ምዕራፍ ስምንት ቁጥር 23 ላይ እናንተ ከላይ ናችሁ፣ እኔ ከላይ ነኝ፣ እናንተ ከታች ናችሁ፣ እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለውም አለ። ከዚህ ዓለም አይደለውም ካለ እንዴት ነው ከማርያም ሊሆን የሚችለው? ዮሐንስ ወንጌል ስድስት ሃምሳ አንድ ላይ ከሰማይ ወረርኩ እንጀራ እኔ ነኝ፣ እንጀራውም ለዓለም ሕይወት የሚሰጠው ስለዚህ ስጋው ከማርያም አይደለም ከሰማይ ነው ይሄው ዮሐንስ ወንጌል 651 ላይ እራሱ ማለት ነው ከሰማይ የወረደ እንጀራ ነው ነኝ እንጀራውም ለዓለም ይወት የምሰጠው ስጋዬ ነው አለ። ስለዚህ ከሰማይ የወረደ እንጀራ ነው እያለ እንዴት ነው ከማርያም የምታስበው? ቃልም ስጋ ሆነ ይላል ዮሐንስ ወንጌል 1 14 ላይ። ዳግመኛ የተወለዳችሁት ከሚበሰብስ ዘር አይደለም ይላል አንደኛ ጴጥሮስ 1 25 ላይ። ስለዚህ ዳግመኛ የተወለዳችሁት ከሚበሰብስ ዘር አይደለም ካለ ቃል የማይበሰብስ ዘር ከሆነ የአዳም የሚበሰብስ ከሆነ ኢየሱስ የያዘው ስጋ የማይበሰብስ ከነበረ ሁለተኛው ሰው ደግሞ ከሰማይ ነው ካለ ከመንፈስ ቅዱስ ነው የተጸነሰው ከተባለ እንዴት ነው ከማርያም የሚወስደው ምን ነገር አለ ከማርያም ከወሰደ ደግሞ ፍጡር ነው የሚሆነው እንዴት ነው የሚሆነው ይለዋል ግልጽ ነው ግልጽ ነው ግን እኮ እነሱም ከስላሴ አማኞች ያልተናነሰው ውዝግብ ነው መልስ መልስ መልስ ያስፈልጋል ከማርያም ይወሰድ ከማርያም ሉቃስ አንድ ሰላሳ አንድ ላይ ተጸነሰ ነው የሚለው ከእርሷ የተጸነሰው ከመንፈስ ቅዱስ ነውና ይላል። ጽንሱ መንፈስ ቅዱስ ነው የመንፈስ ቅዱስ ጽንስ ነው። ስለዚህ ከማርያም ምንም የወሰደው ነገር የለም። ጽንሱ ራሱ የመንፈስ ቅዱስ ነው። ማዕጸኗን እንደ ክራይ አድርጎ ነው የተጠቀመበት፣ ክራይ አድርጎ ነው የተጠቀመበት። ልክ ቤተ ክራዩ የለ አሁን ቻይናና እንትን ምንድን ነው ታይላንድ ሰው ይሄዳል አይደለ ዘሩን ቢ ሲለው ዘሩን ተወስድና ዘርን የእናትየውም የአባትየውም ዘር ይወሰድና ማዕፀን አለ ለዘጠኝ ወር ያክል ገንዘብ ትከፍላለ። ሁለት መቶ ኢትዮጵያ ሶስት መቶ ሺህ ትከፍላለ። ሁለት መቶ ሺህ ሦስት መቶ ሺህ ከተከፈልኩ በኋላ እዛ ውስጥ ውስጥ ይላል እሷ ትወልዳለች። አክፈ የዘ ልጅን ይዘ ትመጣል። ከዛ ልጆ የማን ነው? የእሷ ነው ወይስ የማን ነው? ባዮሎጂካሊ ስለወለደችው የዛችኛውም ነው፣ ታይላንድ ያለችዋም ነው። ታይላንድ ያለችዋም ልጇም ነው፣ ግን ስለወለደችው ነው ባዮሎጂካሊ። ግን የማ ልጅ ናት እራሱ ጄኔቲካሊ የባህለ ዘሮቹ ማለት ነው እንደገና ደግሞ የአብ ልጅ እና የማርያም ልጅ እንትን ከተባሉ በሌላ አባባል ባልና ሚስት ነው የሚሆኑት። ስትመለከተው የማርያም እንቁላል ከተወሰደ ቃል ደግሞ ዘር የሚባለው ነገር ደግሞ ከሆነ ቃል መጥቶ ከልጁ ሰማይና ምድር ከመፍጠሩ በፊት የነበረው ቃል የሚባል ልጅ የነበረው መጥቶ ከዚኛው ጋር ከተዋሃደ ያ ወንድና ሴት ማለት ነው፣ ባልና ሚስት ማለት ነው። በሌላ አባባል የኢየሱስ እናትና ኢየሱስ በእናቱ ሰው ነው፣ በአባቱ እግዚአብሔር ነው። አንተ በእናት ምንድነህ? ሰላም አዲ አይ በእናት ምንድን ነው? አማራ ነህ ኦሮሞ ነው ምናምን ስትባል ምንድን ነው የሚባለው? በእሱ እኮ ኦሮሞ ነው፣ በእናቱ ደግሞ እንትን አማራ ነው ምናምን ይባላል። አዎ፣ ልክ እንደዚያ ይባል፣ ልክ እንደዚያ። የእነዚህ ደግሞ ምንድን ነው? ኢየሱስ በእናቱ ሰው ነው፣ ባባቱ ደግሞ ምንድን ነው? አምላክ ነው ማለት ነው። አዎ፣ ሄርሜስ ልክ እንደ ሄርሜስ ማለት ነው። ሄርሜስ ግሪክ ውስጥ አስታውሰዋል፣ ሄርሜስ የሚባለው? አይ አላውቀውም አሁን። ሄርሜስ አዎ፣ ሄርሜስ በእናቱ ሰው ነው በአባቱ ደግሞ እንትን ፍጹም አምላክ ፍጹም ሰው ነው። ታውቃለህ እንግዲህ እንትን ውስጥም አለ። ግብጽ ውስጥ ሰው አይሲስ እና ሆረስ የሚባለው አሉ። እናትየው ራሱ ሰው ናት። ራሱ ሰው አምላክ አምላክ ነው። መጥቶ ያከበራት። በአባቱ ምንድነው? በአባቱ አምላክ ነው፣ በእናቱ ሰው ነው። እንደ አይነት ትምህርቶች አሉ። እንደ አይነት ትምህርቶች ናቸው አሉት። እና የስላሴ አማንያን የሚያስተምሩት ትምህርት አንዱን ነው መምረጥ ያለባቸው። ኢየሱስ አምላክ ነው ካሉ አምላክም ሰውም ነው ሙካሉ ያ የአምላክ ልጅ የነበረው ዘር ወይም ቃል የሚባለው ነገር ድንግ ማርያም ማፀን ውስጥ ከነበረው እንቁላል ጋር አንድ ሆኗል ወይ? አዎ ካሉ እንግዲህ ምንድን ነው ልዩነቱ? ያው የሚለየው ነገር ምንድን ነው? ተራክቦ አለማድረጋቸው ነው አንሶላ አለመጋፋፋቸው ነው እንጂ በተረፈ የአብ ልጅ የነበረው ከማርያም ልጅ ጋር በተዋህዶ አንድ ሆኗል። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ የመለኮት ባህሪ እና የሰው ባህሪ ሁለቱ ተገናኝተዋል፣ ተዋህደዋል። ያላ ጥራት ይገባ በጣም ነው የሚዘገን ነው አዘገነናችሁ የመለኮት አካል ከሰው አካል ጋር ሲዋሃድ የመለኮት ባህሪ ከሰው ባህሪ ጋር ሲዋሃድ መጥተው ስለዚህ የኦኒሴስ ትምህርት በምንጣዕሙ እርፍ ነው የሚያደርጉት ከማርያም ምንም የሚወሰደው ነገር የለም የራሱ ቃል ነው የራሱ ልጅ ነው ድንግል ማርያም ማህፀን ውስጥ መጥቶ ተወለደ አለቅ ፔሬድ አራት ነጥብ አሁን መረጃ ያላቸው የላቸውም ምናምን ነገር አርጊመንት እነደራ ይወጡታል ይው ደራ አለ። አሁን ቅድም ብያለሁ፣ ከማርያም አሁን ምንም ነገር አልወሰደም ብሎ ይከራከራል። አሁን አንድ ቦታ ላይ ልቀቁለትና ይግባና ይሄን ነገር ይሞግት። ይው እንዴት ሙግት፣ እንዴት ነው ላሳያችሁ ነው። ቆይ የነበረው ምንድነው? እናንተ የሙስሊሞችን እምነት ነው የምታምኑት፣ እንደ ሙስሊሞች ኒጂ ሰሶች አስገቡት፣ ደራን አስገቡት። ናገባ ናገባ ናገባ በሚመሽ ቦታ አይደለም የሚባል ነገር የለም። ናና ናገባ። ከማርያም ምንም ነገር አልወሰደም ብላችሁ ታምናላችሁ። ይህ ትምህርት ኤክስፖዝ መደረግ አለበት እ የእኛን ትምህርት ደግሞ መታወቅ አለበት፣ የኛ የሙስሊሞች ማለት ነው። እሺ፣ ካልተመቸ እንግዲህ ምንም ማድረግ አልችልም። ኡስታዝ እንትን፣ ሌላ የመጨረሻ ጥያቄ ላድርገውና፣ ስፔሻ እነዚህ ኦሪንታሎች አንድ ምንነት ነው ያለው የሚሉት ላይ አንድ ምንነት ካለ በኋላ ኢየሱስ አንድ ምንነት ካለ በኋላ ከዛ ድጋሚ ከአብ ጋር ኮምፖዝድ ነው። አብ ግን ኮምፖዝድ አይደለም። ስለዚህ በምንነት አሁን ከተዋህዶ በኋላ እነሱ በሚሉት ከተዋህዶ በኋላ ኢየሱስና ወልድና አብ በምንነት አልተለያዩም። ከተዋዱ በኋላ በምንነት አያልታል አልተለያዩ። የአብም የወልም የመንፈስ ቅዱስ መለኮት ጋር ነው አብሮ የተዋደው፣ ራሱ ባህሪው ማለት ነው። የአብም የወልም የመንፈስ ቅዱስ ባህሪ አንድ ነው አይደል? አንድ ባህሪ ነው። ስላሴ አንድ ባህሪ ነው ያላቸው። የዛ የመለኮት ባህሪ ከሰው ባህሪ ጋር አንድ ሆኗል። ስግው ቃል ነው የሚባለው። አሁን እሱ ስጠይቅ ውስጥ አዝምናል መስል ስግው ቃል ማለት ኢንካርኔት ወርድ ነው። ስግው ቃል ማለት ስጋ የሆነ ማለት ስግው እኮ ተሰውገ ነው ሆነ ማለት ነው። ስጋ ኢንካርኔት ማለት ነው። ኢንካርኔሽን ነው እሱ። ገብቶኛል? ውሳል አሁን ምንነቱ ምንድን ነው ስንል የኢየሱስ ምንነት ሲባል ስግው ቃል ነው። የአብ ምንነት ሲባል ግን አምላክ ብቻ ብለን ነው የምንጠራው። አሁንም እነሱ ብሉት ማለት ነው። የመንፈስ ቅዱስ ምንነት አምላክ ነው። የወልድስ የኢየሱስ ሲባል ግን ስግው ቃል ተብሎ አዲስ ምንነት ተፈጥሮለታል። ልክ ከተዋህዱ በኋላ አምላክ እንደ ደጥላቸው ሁለቱ የተለያዩ ናቸው። አደራህን ማለት የምስራቅ ኦርቶዶክስና የኦሪየንታል ኦርቶዶክሶች ተዋህዶ የሚያምኑበት እንትን ትንሽ የተሻለ ነው፣ ከነዛኞቹ የተሻለ ነው፣ ለመሰለ የተሻለ ነው ብየምል አንድ ባህሪ ነው የሚሉት፣ አንድ ባህሪ ነው የሚሉት ሁለት ባህሪ አይሉ። ራሱ ምንታዊ እነዚኞቹ ምንታዊ ይሉና ሁለት ነው ይሉና፣ በመለኮት ባህሪ ላይ ሁለተኛ ባህሪ አይጨመርም ብለው ነው የሚያምኑት። ገብተዋል አይጨመርም ነው ብሎ የሚያምኑት ማለት ነው እና አይ ቲንክ ኦርቶዶክሶቹ ቢኖሩ ጥሩ ነበር። ኦርቶዶክስ ቲግቡ አንዴ የተወሰነ እንትን ለማለት ለሚሄድ ቢገቡ ጥሩ ነው። ውስታዚ እኔም ጠይቄ ነበር ከዚህ ውስጥ ልደታ ከካቶሊኮች ጥሩ ነው። አዎ እንደዛ ነው እሱ ደና ባይደነ ነበር አሉ። የትምህርታቸው ግልጽ ስላልሆነ ግን ቆይ ውስታዝ የወልድ የወልድ ከተዋህዶ በኋላ ያለው ውህድ ባህሪ ውህድ አንድ ባህሪ ነው አይደል? እኮ ተዋህደ ሲባል ተቀላቀለ አይደለም። አኮ አሁን እነሱ አሁን ኮምፖ ሚያ ነው ሚያ ሚያ ታቅም ሚያ ማለት ኮምፖስት ነው ራሱ። ምን ታበይ ሳይሆን ተዋህዶ ተዋህደ ማለት የተቀላቀለ ማለት አይደለም። የግዕዝ ቃል ነው። ተዋህደ ማለት ተዋህዶ ማለት ትርጉሙ ታውቀዋለህ? አዎ አው አሃድ ብለህ በግዕዝ አንድ አንድ አንድነት ለማለት ፈልክ ምንድን ነው የምትለው? ተዋህዶ ትላለህ። ልክ እንደ ተህዊድ ማለት ነው። ተህዊድ ማለት ተህዊድ ማለት ምን እንደሆነ ተውሂድ ማለት ምን ማለት ነው ተውሂድ ተውሒድ ማለት አንድነት አንድነት ማለት ነው። ዋሃደ ከሚለው ዋሃደ አንድ አደረገ ከሚል ነው የመጣው ራሱ ፣ ተዋህዶም ዋሃደ ነው ተመሳሳይ ነው የምታየው ማለት ነው። እና ሞር እንትን ያሉ፣ በነገራችን ላይ ራስ ብታት ልጥቀቅ ትፈልጋላችሁ? ራስ ብታት አጀንዳ ንስጥ ሁላችሁም የያዙ ይህንን ማለት ነው ድንግማርያም ማዕፀን ውስጥ ከድንግል ማርያም የተገኘው መለኮት ነው ወይስ አካል ነው የተገኘው? መለኮት ነው የተገኘው ሰው ነው የተገኘው ብላችሁ ጠይቋቸው። ሰው ይሏቸዋል። ማርያም የአምላክ እናት ናት ወይስ አይደለችም ብላችሁ ጠይቋቸው። ናት ይላሉ። ማርያም የአምላክ የጸጋ እናት ናት ወይስ የባህሪ እናት ናት ብላችሁ ጠይቋቸው። የባህሪ እናት ናት ካሉ መለኮት ከሷ ተገኝቷል ወይ? ኦንቶሎጂካሊ አያልተገኘም ከተባሉ ማርያም ሁለት ልጅ አላት፣ አንደኛው መለኮት የሚባል ልጅ አላት። ሁለተኛ ነገር ደግሞ ከራሷም የተገኘ ሰው የሚባል ልጅ አላት። አንድ የባህሪ ልጅ፣ አንድ የጸጋ ልጅ አላት ማለት ነው። ታዞሩት አላችሁ። ድንግማርያም ማህጸን ውስጥ የተፈጠረውን ሰው ላምኑ ነው ልጁ ነው ወይስ አይደለም በሏቸው። ልጁ ነው። የምን ልጅ ነው? የባህሪ ልጅ ነው ወይ የጸጋ ልጅ ነው ብሏችሁ ጠይቋቸው። የባህሪ ልጅ ከተባለ ያ ፍጡር ከአብ ተገኝቷል። ኦንቶሎጂካሊ አልተገኘም። ከአብ የተገኘ አይደለም። ከአብ የተገኘው መለኮት ነው። መለኮት አካል ነው የተገኘው ብሎ ነው የሚያምኑት። አካል ዘም አካል ባህሪ ዘም ባህሪ አ አይ የጸጋ ልጁ ነው ካሉ አብ ሁለት ልጆች አሉት። እምቅድመ በዓለም ከአብ ያለ እናት የወለደው ልጅ አለው የእሱ የባህሪ ልጅ አለው። ድንግል ማርያም ማህፀን ውስጥ ደግሞ የተፈጠረው ልጅ እሱ ደግሞ የጸጋ ልጅ አለው። ግልጽ ነው። ሰላም እድይ አዎ፣ አዎ በጣም ግልጽ ነው። ግን አይመልሱም። እንደዚህ ጥያቄዎችን አይመልሱም። ገብቶ ቢመልሱ አሪፍ ነው። ልጨምርላችሁ አንድ ልጨምርላችሁ ድንግል ማርያም ማሕፀን ውስጥ የነበረውን ስጋ መጥቶ ሲዋሃድ ያ የተዋህደው ስጋ ፍጡር ነው ወይስ አይደለም ስትላቸው ፍጡር ነው ይላሉ፣ ይስማማሉ። የተዋደው ከተፈጠረ በኋላ ነው ወይ ከተዋደ በኋላ ነው የተፈጠረው? ወይስ ከመዋሃዱ በፊት ነው የተፈጠረው? ወይስ በተዋደበት ጊዜ ነው የተፈጠረው? ግልጽ ነው። መለኮት መቶ መለኮት ሲዋሃደው ስጋ የተፈጠረው መቼ ነው? ከመዋሃዱ በፊት ነው? በተዋሃደ ጊዜ ነው? ወይስ ከተዋሃደ በኋላ ነው? ዮኒስ ዮኒስ ትምህርት አሁን እንት ይላል። ዮኒስ ትምህርት አሁን ለነዛ አይነት ነገር ይገላግልሃል። ምንም መጥቶ የተዋሐደ ነገር የለም ይላል እራሱ ነው ቃልን ስጋ ልክ የሙሴ በትር እባቡ ነው አይደል እባቡ እናትና አባት ነበረው እባቡ ዘላሌ